ጊዜ ጊዜን ሲተካ አንድ ጎልና አንድ ሙያ ብቻ ይዞ መገኘት አያስተማምንም። ውድድሩ እየጨመረና እየረቀቀ በመጣበት ወቅት ሙያን በእውቀት አስደግፎ ለውጤት የሚያበቃ ተቋም ማግኘት ብዙ ጥቅም አለው። ተምሮ ቁጭ ደስ አይልም። የሰው እጅ ማየት አያስፈልግም። አዲስ እይታ በንግድና ኢንቨስትመንት ዙሪያ የማማከር አገልግሎት፣ አትራፊነታቸው በገበያ ጥናት የተረጋገጠ የቢዝነስ አማራጮች አዘጋጅቶሎታል። የምርታማነት ስልጠና የገበያ ትስስርና የባንክ ብድርን ጨምሮ በአጭር ጊዜ ትርፋማ እንዲሆኑ ልዩ ድጋፍ ያመቻቻል። ከውጭ ሀገር ታላላቅ ኩባንያዎች ለሥራው የሚያስፈልጉ ኦሪጂናል ማሽኖችና ጀንዊን ጥሬ እቃዎችን በፍጥነት አስመጥቶ በቀጥታ ሥራ እንዲጀምሩ ያደርጋል። ለማሽኖቹ 40 ፐርሰንት ብቻ ቅድሚያ ይከፍላሉ። ቀሪውን አዲስ እይታ ሸፍኖ ያስረክቦታል። ሜክሲኮ ኬኬር ህንፃ ሁለተኛ ፎቅ ብቅ ይበሉ። በ0978 21 21 21 ይደውሉ። በሁሉም ማኅበራዊ መገናኛዎች ያገኙታል። ጊዜውን ይጠቀሙ፣ እጥፍ አትርፈው ድርብ ስኬት ይቀዳጁ። አዲስ እይታ በንግድና ኢንቨስትመንት ዙሪያ 10 ዓመት የማማከር አገልግሎት